ሰላም ጤና ይስጥልኝ፣ የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። አማርኛ እንዲሁም በተጨማሪ ደግሞ እንግሊዝኛ የምንሰራበት ቻናል ነው። የዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ቤተሰቡ፣ ነባር ቤተሰቦቻችን ደግሞ እንደተለመደው የዘውትር ድጋፋችሁ ላይክ እና ሸር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ ለተቸገሩት ባሉበት ሁኖ በቤታቸው ቁጭ ብለው እንዲጽፉ እንዲያነቡ እናደርጋለን። በኦንላይን ብቻ ባሉበት ሁነው የራሳቸውን ስልክ በመጠቀም ላፕቶፕ እንዲሁም ኮምፒውተራቸውን በመጠቀም ቤታቸው ላይ ብቻ ቁጭ ብለው እንዲማሩ እንዲለወጡ እናደርጋለን ማለት ነው። ማንኛውም ሰው ይህ ቪዲዮ የሚደርሰው ሰብስክራይብ እያደረገ እንዲሁም ደግሞ ለሌሎች ሸር እያደረገ እንዲያካፍል እያልኩ ከወዲሁ አሳስባለሁ። በጣም ብዙ ልጆች በውስጥም በውጭም ያላችሁ በንግዱ ዓለም ያላችሁም ሌሎችም ስራ ላይ የተሰማራችሁት ወንድሞቻችን ማንበብና መጻፍ እማትችሉ ካላችሁ ይህን ቪዲዮ ሰብስክራይብ በማድረግ አሊያም ደግሞ በቀጥታ በመደወል ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ሶሻል ሚዲያ አማራጮች ታገኙናላችሁ። አማርኛም በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። እንደምታውቁት ማንኛውም ሰው አለማንበብ አለመጻፍ ምን ያህል አስቀያሚ እንደሆነ በዚህ ዘመን ታውቁታላችሁ። ብዙ ቦታ ላይ ሄዳችሁ ሳትጽፉ ሳታነቡ አንድን ሰው አንብብል ወይም ጻፍል ይለማሉት ምን ያክል የአእምሮ ሸክም እንደሚሆን ይሄ ማንኛውም ሰው ሊረዳው የሚችል ነገርም ስለሆነ እያንዳንዱ ማንኛውም ሰው ይሄ ቪዲዮ የሚደርሰው ኢቨን ራሱ እንኳን ማንበብ መጻፍ ቢችል ለሌሎች ማንበብና መጻፍ ለማይችሉት ሰብስክራይብ አድርጎ ለሌሎችም ሸር እያደረገ ቢያስተላልፍልን ለኛ ትልቅ ነገር ነው። ከዛም በተጨማሪ ደግሞ እንደምታውቁት ማንኛውም ሰው ማንበብ መጻፍ ሁሉም ሰው አይችልምና እኛ እንችላለን ብለን ለሌሎች መንፈግ ስለሌለብን ይህንን ቪዲዮ ሸር እያደረግን መጻፍና ማንበብ ለማይችሉት፣ በጥቂቱም ለሚሞክሩት ደግሞ በደንብ ይችሉ ዘንድ ቪዲዮ ላይ እየተማሩ ትልቅ ለውጥ ያመጣሉና ሸር እያደረጋቸው አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት ምንድን ነው? አጫጭር ጥቅሶች ናቸው። ስታዩት ረዣዥም ምንባብ ነው የሚመስል፣ ነገር ግን በጣም አስተማሪና ወሳኝ የሆኑ ጥቅሶች ናቸው። እነዚህን ጥቅሶች ብታነቧቸው፣ ብጽፏቸው፣ ማስታወሻ ላይ ብታስቀምጧቸው ትልቅ ለውጥ ታገኙበታላችሁ ብዬ አስባለሁ። ከብዙ እንትን እየፈላለኩ ማመጣላችሁ ለእናንተ ለውጥ ይሆናል። እናንተም ተምራችሁ ትለወጡበታላችሁ፣ ከማንበብ ከመጻፍ በተለይ ደግሞ ከዛም በተጨማሪ በአእምሯችሁ ላይ ይህንን ነገር ብታስቀምጡት ወይም ደግሞ ጽፋችሁን ወረቀት ላይ ብታስቀምጡት ነገ ስታነቡት አይህ እኮ ለእኔ ሊሆን ይችላል ብላችሁ ከህይወታችሁ ጋር በማያያዝ የራሳችሁ ለውጥ ስለሚሆን ይህንን ምናልባት ማንበብና መጻፍ እንኳ ማትችሉ ብትሆኑ አዳምጡት፣ ችግር የለውም። ቪዲዮውን ከፍታችሁ ከመጀመሪያው እስከ መጨረሻው ረጋ ብላችሁ አዳምጡት። በማዳመጥ ብቻ ህይወታችሁ ልትቀየሩ ትችላላችሁ። ግዴታ ማንበብና መጻፍ ላይጠበቅባችሁ ይችላል። ማንበብና መጻፋችሁ ጥቅም አለው። እንደ ማንኛውም ሰው እኩል ከማውራት በተለየ ደግሞ ማንበብና መጻፍ ትልቅ ስሜት ይሰጣል እና እሱን ማድረጋችሁ መልካም ነው። ግን ከዛ በተጨማሪ ደግሞ ጊዜ ሳይኖራችሁ ቀርቶ በጣም ስራ እየበዛባችሁ ከሆነ ቪዲዮ ከፍታችሁ በኤርፎንም ሊሆን ይችላል። የሆነ ስልካችሁን የሆነ ቦታ ላይ አስቀምጣችሁ ከፍታችሁ ተውት። በማንኛውም በምትንቀሳቀሱበት ሰዓት ግን አዳምጡት። በዛኔ ብዙ እውቀት ታገኙበታላችሁ ብዬ ነው የማስበው። ይህንን ምንባብ እኔ ከማንበብ በፊት እናንተ ምን ማድረግ አለባችሁ? የምትችሉት ቀድማችሁ ማንበብ፣ ማትችሉት ደግሞ እኔ ረጋ ብዬ ስለማነብ ከኔ ጋር እኩል ጀምራችሁ እኩል ትጨርሳላችሁ ማለት ነው እኔን እየተከተላችሁ ማትችሉት፣ እኔ እየተከተላችሁ አንብቡ። የምትችሉት ደግሞ ቀድማችሁ አንብቡና ስህተታችሁን ታገኙበታላችሁ። ከዚህ በተጨማሪ ቴሌግራም ግሩፕ አለ። ይህንን ጽፋችሁ ግሩፕ ላይ ያስቀምጡልኝ ስህተቱ ምን ላይ እንደሆነ አርሜ ማሳያችሁ ነው የሚሆነው። እንደገናም ደግሞ ቅዳሜና እሁድ መማር ለምትፈልጉ አማርኛና እንግሊዝኛ ማንበብና መጻፍ ማትችሉ ካላችሁ እንዲሁ ግሩፑን ጆይን አድርጉና ግሩፑ ላይ እንማራለን እንለወጣለን ማለት ነው። አሁን ቀጥታ ወደ መንባቡ ነው የሚሄደው

የለህም እውቀትህን ስሜትህ ካሸነፈው ዋጋ የለህም እውቀትህን ስሜትህ ካሸነፈው ዋጋ የለህም ወ ዳ ጀ ወዳጀ ሆ ይ ሆይ ም ን ምን ያ ህ ል ያህል ሊ ቅሊቅ ብ ት ሆ ን ብትሆን ስሜ ት ህ ን ስሜትህን መግራ ት መግራት ካ ል ቻ ል ክ ካልቻልክ ፊደ ል ፊደል

ልም አትሻልም ምንድን ነው የሚለው። ዚጋ ወዳጅ ሆይ ምንም ያህል ሊቅ ብትሆን ስሜትህን መግራት ካልቻልክ፣ ፊደል መቁጠር ከማይችለው ብታንስ እንጂ በምንም አትሻልም፣ በምንም አትሻልም። እ ውቀት ህ ን እውቀትህን ስሜትህ ስሜትህ ካሸነፈ ው ካሸነፈው ዋጋ ዋጋ የለ ህን እውቀትህን ስሜትህ ካሸነፈው ዋጋ የለህ። እውቀትህን ስሜትህ ካሸነፈው ዋጋ የለም። ፍላጎትህ ፍላጎትህ ጥበብህን ጥበብህን ድልድል ከነሳው ው ከነሳው የፍላጎት ህ የፍላጎትህ ባሪያ ባሪያ ሆ ነ ህ ሆነህ እ ድ ሜ ህ ን እድሜህን ት ጨ ር ሳ ለ ህ ትጨርሳለህ ፍላጎትህ ጥበብህን ድል ከነሳው የፍላጎትህ ባሪያ ሆነህ እድሜህን ትጨርሳለህ። አንዴ ከመጀመሪያው ጠቅለል አድርጌ አንዴ ላንብብላችሁ። እውቀትህን ስሜትህ ካሸነፈው ዋጋ የለህ እውቀትህ ስሜትህን እውቀትህን ስሜትህ ካሸነፈው ዋጋ የለህ። ወዳጅ ሆይ ምን ያህል ሊቅ ብትሆን ስሜትህን መግራት ካልቻልክ ፊደል መቁጠር ከማይቻለው ወይም ከማይችለው ብታንስ እንጂ በምንም አትሻልም። በደንብ ትኩረት ሰጣችሁ ተመልከቱት ወይም ደግሞ አዳምጡት እሺ ምንድን ነው የሚለው ወዳጅ ሆይ ምን ያህል ሊቅ ብትሆን ስሜትህን መግራት ካልቻልክ ፊደልን መቁጠር ከማይቻል ከማይችለው ብታንስ እንጂ በምንም አትሻልም ማለት ነው ፊደል የቆጠረው ሁሉ ጎበዝ ነው ማለት አይደለም። ፊደል የቆጠረው ሁሉ አስተዋይ ነው ማለት አይደለም። ፊደል የቆጠረው ሁሉ ሁሉን ይችላል ማለት አይደለም። ዋናው ትልቁ ነገር አስተሳሰብ ነው። አስተሳሰብ ካለህ ወይም ካለሽ ከማንኛውም ፊደል ከቆጠረ ዶክተር የሚሆን ማንኛውም ማህበረሰብ በላይ ትሆናለህ። ፍላጎትህ፣ እውቀትህ፣ ስሜት እውቀትህንስሜትህ ካሸነፈው ዋጋ የለውም ወይም ዋጋ የለህም። ፍላጎትህ ጥበብህን ድል ከነሳው የፍላጎትህ ባሪያ ሆነህ እድሜህን ትጨርሳለህ። ስለዚህ እኛ ራሳችን አሳልፈን ለፍላጎታችን መስጠት የለብንም። በጣም ብዙ አይነት ነገር ነው የምንፈልገው እኛ ልንገድበው የማንችል። በመሰረቱ የሰው ልጅ ፍላጎት አይገደብም። እኛ ልንገድበው የማንችል በጣም ብዙ ፍላጎት አለን። ነገር ግን ለፍላጎታችን ተገዥ ከሆነ እኛ የፍላጎታችን ባሪያዎቹን እንኖራለን እንጂ ምንም አይነት እድገት አናገኝም። ምንም አይነት ለውጥ አናመጣም። ስለዚህ ለውጥ ለማምጣት ደግሞ የፍላጎታችን ባሪያ ሁነን ሳይሆን በጥበብ እራሳችን ገንብተን ለነገ ህይወታችን መሰረት ይዘን መንቀሳቀስ ይኖርብናል ማለት ነው። ቤተሰብ ይሄ ጥቅስ ትምህርት አዘል ጥቅስ እንደገባችሁና ግልጽ እንደሆነላችሁ እንዲሁም በህይወታችሁ ላይ ለውጥ እንደሚያመጣላችሁ እርግጠኛ ነኝ። ከወደዳችሁት ላይክ እና ሸር እያደረጋችሁ ለሌሎች አዳርሱ። እናንተም ደግሞ ትማሩበታላችሁ። እናንተ ከተማራችሁበት ሌሎችም እንዲማሩበት ለሁሉም ይደርስ ዘንድ የእናንተ ድጋፍ ዘወትር እንዳይለየኝ አሁንም ሼርና ላይክ እያደረጋችሁ ለፉ። ማንኛውም ይሄ ቪዲዮ የሚደርሰው ሁሉ ረጋ ብሎ ለመመልከት ይሞክር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ደግሞ ሌላ ለየት ያለ ጥቅሶችን እንደዚህ በጣም ጥሩ ጥሩ የሚባሉትን ፈለግ ፈለግ እያደረግን ይዘንላችሁ ነው የምንመጣው እናንተ ከመጀመሪያው እስከ መጨረሻውን ቪዲዮውን ለመከታተል መሞከር ብቻ ነው የሚጠበቅባችሁ ከዚህ በተጨማሪ ደግሞ በውስጥ መስመር መማር ለምትፈልጉ ካላችሁ አማርኛ እንዲሁም እንግሊዝኛ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል በኢሞ በዋትሳፕ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙን ነው የሚሆነው በድጋሚ አብራችሁ ስለቆያችሁ ከልብ አመሰግናለሁ መልካም ጊዜ ተመኘሁ